በማድረግ ጀምሮ ላለውኝ ዛሬ የመጣሁት እንግዲህ ስለ አደይ ስለ አደይ የሰራተኛዋ ተከታታይ ድራማ ነው። ሊዲያ አሁን ላይ ትወጣለች። በዚህ ፓርት አብራ ትመጣለች፣ ከወንድሞቿ ከቤተሰቦቿ ጋር ትቀላቀላለች ብለን ነበር። ግን ደግሞ እንዳሰብነው ሳይሆን ሌላ ስህተት ደግሞ ተፈጥሟል ማለት ነው። ምክንያቱም አደይ ሊዲያ ለማውጣት ወይም ደግሞ ሊዲያ የት እንዳለች ለማየት በሄደችበት እሷንም እንደዚሁ አጥምዷታል። ሊዲያም እጣ እንዲደርሳት አድርጓል። ናወል ናሁል እጅግ በጣም ከስህተቶች ሁሉ ስህተት እየሰራ ይገኛል። አንዱን ስህተት ለመሸፈን ሲል ሌሎችን ስህተቶችን ደጋግሞ እየሰራ ይገኛል። እንግዲህ ያው የእሱን ጓደኛ ወይንም ደግሞ የሱን ፍቅረኛ ለማጣት ብሌንን ለማንጣት የብዙዎችን የሴቶችን ሕይወት እያበላሽ ይገኛል። ከዚህ በፊት ታሪኩን ሲናገር እንግዲህ፣ በዛሬው እለት ለሊዲያ ታሪኩን ሲናገር ነበር። ለምንድን ነው ግን አንተ እንደዚህ አይነቶቹ መጥፎ ስራዎችን የምትሰራው ከምንስ አንፃር ነው? ለምንስ እንደዚህ ትጨክናለ? እህት የለችህም ወይ? ለምንድን ነው የማትለቀኝም በማለት ጥያቄዎች እንደርደራለት ነበረ፣ ግን ደግሞ ይሄን የማደርገውን ስራ ወድጀው ፈቅጀው እንዳይመስልሽ እኔም በጣም ነው የምጠለው፣ ግን ደግሞ አማራጭ የለኝም በማለት እንግዲህ ተጸጽቶም በሚሰራውም ደስተኛ እንዳልሆነ እና ግን ደግሞ ግዴታ እንደዚህ ማድረግ አለብኝ በማለት እንደመለሰላት አይተናል ማለት ነው። እናቴ የኩላሊት ታማሚን ነበረች። በዚያን ጊዜ የተማሪዎችን ልጆችን እንደዚህ አሳ አሳልፌ ለአረብ እሰጣለሁ። እንዲሁም ደግሞ እናቴ ለማሳከም ያደረግኩት እጥረት ነበረ። ግን ደግሞ በወቅቱ እጅግ በጣም የምወዳት የማፈቅራት ጓደኛ ነበረች፣ ብሌን ትባላለች። እሷም ከአረቦች ጋር እየሄደች ነበር እየሰራች፣ ለእናቴ እንዳሳክማት ብር የምትሰጠኝ በስተ መጨረሻ፣ ግን በሆነ ምክንያት ተጣላን። ከእሷ ጋር ስጣላ ግን ፍቅር አይታይ ነበር። ፍቅር ደግሞ ቪዲዮ ቀጥረ ቀርጻ የነበረ ያንን ቪዲዮ በመዛያ ስታስፈራራኝ ቆይታለች። ግን እኔ ብሌን የት እንደሄደች አላቅም። በወቅቱ ተጣልተን ነበር። በስተመጨረሻ ግን ስሰማ ወዲሁኑ እናቴ ያረፈች። ግን ደግሞ ስለ እሷ ስሰማ፣ ስለ ብሌን ስሰማ ደግሞ እናቴን ለማሳከም ከአረቦች ጋር እየተገናኘች እና ያንን ብር እንደምታመጠው ሳቅ እጅግ በጣም ውስጤ ተረበሸ። ስለዚህ ብሌንን እፈልጋለሁ እባ ክን ስጠኝ ስለው አረቡ ሰላሳ ሴቶች ያስፈልጉኛል። እነሱን በመጀመሪያ አንጣልኝና እሷን ላመጣልህ እችላለሁ። አሁን አረብ አግብታ ወደ አረብ ሄዳለች በማለት እንግዲህ ለሊዲያ ይመልሳል። እና ስለ እሷ እኛ ምን አገባል? ለምንድን ነው የእኛን ህይወትስ የምታበላሸው? እሷ ትኖር አትኖር ራሱ በስልክ አውርታት አታውቅም። ስለዚህ ስለ እሷ ብለን ለምንድን ነው የብዙዎችን ህይወት የምታበላሸው? በማለት እንግዲህ ደግማም ጠይቀው ነበረ። አንቺ ፍቃደኛ ስላ ያላን ሆንሽና እኔ ፍቃደኛ የሆኑትን እንጂ ያልሆኑትን አልነካም። ግን ደግሞ ለብሌን ህይወት ለማትረፍ ስል አንቺን ለመያዝ ተገድጃለሁ በማለት በመጀመሪያም እዚያ ወደ እናንተ ቤት ስገባ እኔ አንቺን ይዛለሁ ወደዚህ ህይወትም አመጣሻለሁ ብዬ በፍጹም አላሰሁም። አደይንና እንዲሁም ፍቅር ነበረ። ግን ደግሞ አንቺ ወዲያው ተግባቢና ፈጣን ስለነበርሽ እሺ ስላልሽ ነው ወደዚህ ነገር ያመጣሁሽ። ስለዚህ አማራጭ የለኝም፣ የግዴታ መሄድ አለብሽ በማለት እንግዲህ ሲያሳምናት ነበረ። ሌላው እንግዲህ ወደ ቤት መጥቶ ነበረ። ወደ ቤት በመጣበት ሰዓት እንግዲህ ያው አደይ እጅግ በጣም ፈርተው ነበረ። ምክንያቱም ቤዛና እንዲሁም ፍቅር ስለ ነኦል ሲያወሩ ነበረ ሊዲያን እንዳያዛትና የት እንዳደረሳት እንዲሁም ብዙ ሴቶችን ህይወትን እንዳበላሸ በመጀመሪያም አብረው የነበረችው ብሌን የምትባለው ፍቅረኛም ነበራት። እሷም ጠፍታለች። የት እንዳደረሳት እና የት እንደወሰዳት ራሱ ማንም አያቅም፣ ቤተሰብም አያቅም በማለት እንግዲህ ፍቅር ስታወራ ስለ ናውል ስታወራም ያለውን ነገር አደይ ሰምታ ነበረ። ከቤት ሲመጣም ማንም አልነበረም በዚያን ሰዓት እጅግ በጣም ነበር የደነገጠችው። ምክንያቱም ምን ሊያደርገኝ ሊሆን ይችላል በማለት ደንግጣ ነበረ። ስለ ስራው፣ ስለመጥፎ ድርጊቱ ከነ ፍቅርና ከቤዛ ስለሰማች ወደ ክላስ በገባ ሰዓት ያንበር ቆልፋ፣ በውጭ በኩል ቆልፋ፣ ሊዲያ የት እንዳለች እንድትነግረኝ ይፈልጋለሁ። ከአንተ ጋ ነው ያለችው ሲያወሩ ሰምቻለሁ። ስለዚህ ሊዲያን ምን አድርጋት ነው? የት ነው ያለችው? በማለት እንግዲህ ትጠይቀዋለች። በሩን ክፈችውና እዚህ መቆየት የለብኝም፣ ከዛ በኋላ እኔ ነግርሻለሁ፣ በማለት እንግዲህ ያው አደይን ያታልላታል። ምክንያቱም አሁን ሊገሏት ይችላሉ፣ ስለዚህ እኔ ደግሞ ወደ ሷ የግድ መሄድ አለብኝ፣ እዚህ ቤት መቆየት የለብኝም። እባክሽን ክፈችው፣ ከሊዲያ ጋር መሄድ አለብኝ እንዳትሞት በማለት እኮ፣ የት ነው ያለችው አሳይኝ ብላ ጠየቀው ነበረ። እሺ እኔ ወስድሻለሁ አብረን እነሄድ እና ከዛ የት እንዳለች አሳይሻለሁ በማለት እንግዲህ አደይን ሚይዛትና ቀጥታ ሊዲያ ወዳለችበት ቦታ ይወስዳታል። ከዚያ ግን ከወሰዳት በኋላ እንዳሰበችው አልነበረም። የሊዲያ እጣ ነበር ለእሷም የደረሳት። እና ከዚህ በኋላ ሁለት ሴቶች ነው እንደው ማረቡ የሚፈልገው ስለዚህ ጸባይሽን አሳምረሽ ከሱ ጋር መሄድ አለብሽ እንዳታስቸግሪ አደራሽን በማለት እንግዲህ ለአደይም ይነግራታል። ሊዲያ እጅግ በጣም ደስ ብሏታል። አደይ በመንጣቷ ወይንም ደግሞ በመንጣቷ ወይንም ወደዚህ ስራ በመቀላቀሏ ሳይሆን ከእሷ ጓደኛ ካጠገቧ ስላለ ስላለች እጅግ በጣም ደስ ብሏታል። እንዲሁም ደግሞ ወዲ እንደመጠች እዚሁ እንዴት መውጣት እንዳለብን እስኪ እባክሽን፣ የሆነ ነገር አድርጌ እያለች እንዲሁም አደይንም እንትን ስትላት ነበረ እና ናውል አሁንም አደይን ልክ የሊዲያጣ እንዲደርሳት አድርጓል። እና አደይ እጅግ በጣም ነው የተናደደችው። ምክንያቱም እኔ እንደዛ አይነት ስራ በፍጹም አልሰራም፣ አንተም የተሳሳተ ነገር እየሰራ ነው፣ እባክህን ቆም ብለህ አስብና እንመካከር በማለት እንግዲህ ነገሮችን ትስጥልን። በር ግን ደግሞ ወደዚህ ስራ እኔ ወድጄ አይደለም፣ የግዴታ ቢሊን ለማግኘት እናንተ መስጠት አለብኝ በማለት አሁን ልበሱ የሚላችሁ ልብስ ታጥባችሁ እንድለብሱ እፈልጋለሁ በማለት እንግዲህ ልብስ አምጥቶ ሰጥቷቸው ነበር። ልብስም ለብሰዋል። በእርግጠኝነት ላረብ ይሰጣችኋል ወይንስ ደግሞ ካሉበት ችግር እነ ዲብ ወይንም ደግሞ እነ ባርኮቴ ያገኙታል ብዬ አስባለሁኝ። ምክንያቱም አሁን ላይ አደይ በመጥፋቷ ደግሞ እንዳለ ቤቱን ቀውጠውታል። ለምለም መታ ነበር በመጀመሪያ አደይን የፈለገቻትና ቤት ውስጥ እንደሌለች ያወቀችው ለምለም ነበረ። ስለዚህ የት ሄዳ ነው? በማለት እንግዲህ ሁላችሁንም ፍቅር ላይ አዙረዋል ማለት ነው። ፍቅር የት ሄዳ ነው? የት ነው ያለችው? አደይ ምን ብለሻት ነው? እንዴትስ ወጣሽ? በማለት እንግዲህ ባርኮት የምንትን ሲል ነበረ። ድብም ከዚህ በኋላ እኔም በጣም ሁሉ ነገር ኦቨር ሆኖብኛል፣ ሁሉን ነገር አልቻልኩም በማለት እጅግ በጣም ተናዶ ፍቅርን በመያዝ እጅሽ ከዚህ ከናወል ከሚለው ሰው ጋር አለበት ወይ ሊዲያ የት እንዳለች ወይንም ደግሞ የናኦል ቤት የት እንዳለ እንድታሳይኝ እፈልጋለሁ። ቤቱ ተቃጥሏል ምናምን ስት ያል ነበር ወይ? የተቃጠለው ቤትስ የት ነው? እባክሽን ፍቅር አሳየኝ፣ በማለት እንግዲህ ዴበ ምዟት ነበር። እኔ የተቃጠለው ቤትም አሁንም ያለበትን በፍጹም ስለሱ የማቀው ነገር የለም። እባካችሁን ተውኝ፣ የሆነ ነገር ሲሆን ከኔ ላይ አትጮሁብኝ፣ በማለት እንግዲህ ፍቅርም አሁንም ያው ዝምታዋን ወይንም ደግሞ አላቅም ማለቱን ቀጥላበታለች። ቤዛ ግን እየለፈለበች ነው አሁንም ማለት ነው። እና አደይም ቤት እንዳለች እንዲሁም ደግሞ አውል በሚሰራው ስራ ፍቅር በእርግጠኝነት ሙሉ በሙሉ እንደምታቅ እንግዲህ እያሳወቀች ትገኛለች። ቤዛስ እንግዲህ ያው ስለ ሊዲያ መጥፋት ወይንም ደግሞ ሊዲያ ከማንጋ እንዳለች የተናገረችው ቤዛነች ማለት ነው። ሊዲያ ያለችው ከናውልጋ ነው በማለት እንግዲህ ለባርኮቴ ለዲብም ተናግራለች። እና ይሄን ነገር መቼ ነው ያወቅሽው? አንቺ እንዴት ልታቂ ቻልሽ? በማለት እንግዲህ ባርኮቴም ጠይቋት ነበር። እኔ ዛሬ ነው የማቀው። ስለዚህ ለፖሊስም አሳውቀናል። እና ሊዲያ ያለችው ከሱ ጋነች፣ የት እንዳለግን በፍጹም አላቅም። ያስበው አይሳካለትም። በሆነ ነገር እንደሚከሽፍ እኔ እርግጠኛ ነኝ። ምክንያቱም እነ በቀለ እነ ንጉስ ይደርሱላቸዋል፣ አሊያም እነ ዴቭ እንዲሁም ባርኮቴ አሁን ላይ አጠቃላይ ናውልን ስለጠረጠሩት ማለት ነው፣ ወደሱ ሱ የሚሄዱ ይመስለኛል። እንዲሁም ደግሞ ፍቅርና ቤዛ ለፖሊስም አመልክተዋል። ስለዚህ ናውል የሚያዝበት ጊዜ እየደረሰ ነው። እንዲሁም ደግሞ አደይና ሊዲያም ይወጣሉ ብዬ ተስፋ አደርጋለሁ። ግን ደግሞ ናውሌ የሚያደርገው ነገር እጅግ በጣም በጣም ስህተት ነው። አንድ ስህተት በሌላ ስህተት እሸፍናለሁ በማለት እንግዲህ ሌላ የተለያዩ ስህተቶችን ደጋግሞ እየሰራ ይገኛል። በሚሰራው ስራ እሱንም እንደማያስደስተው እራሱ ተናግሯል። ግን ደግሞ ባንዲት ብሌን አገኛታለሁ ወይም ደግሞ እሷን የኔ ማድረግ እችላለሁ በማለት የራሱን ደስታ በማስቀደም ሌሎችን ሴቶችን ሕይወትም ደግሞ እያበላሸ ይገኛል። ስለዚህ ናውል የእጁን ማግኘት አለበት። እንደ ፍቅር እንደ በፊቱ አደይን እንዳሳፈነቻት ወይንም ደግሞ እንደለየቻት ምናምን ዝም ብሎ ተሸፋፍኖ ማለፍም የለበትም ብዬ አስባለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘሁላችሁ።